በጉጉት ሲጠበቅ የነበረው ቀን ደረሰ። ዛሬ እጥፍ ድርብ የሆነ ደስታ ነው ያለው። ሰላም ሰላም፣ እንዴት ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንግዲህ ዛሬ የጨረቃ ፋሚሊዎች ደስታ በደስታ ሆነዋል። ለምን ጨረቃዎቻችን እንግዲህ ሰላም ሆነዋል። ፈጣሪ ይመስገን፣ ነገሩን ተነጋግረውበት ነገሩን ፈትተውታል ማለት ነው እና እንዲህ እምር ብሎባቸው በማሄ ቤት መጥተዋል። ያው እኔም ራሱ ደስ ስላለኝ ነው። ደስ ያለኝ ከእናንተ ጋር ልካፈል ጊዜ ቤት ሰዓት ከቻልኩላቸውና የምር እንኳን ደስ ያላችሁ። ምክንያቱም የሀይሚንና የብሩኬን ሰላም ከምንም በላይ ስለሚያስጨንቃችሁ ከምንም በላይ ስለምትፈልጉት ይኸው እንግዲህ ጨረቃዎቻችን ሰላም ሆነውልናል ማለት ነው። በእርግጥ ዛሬ በቤታቸው አይመጡ፣ በቤታቸው አንጠብቃቸውም። የሚመጡት ማሄ ቤት ነው። በማሄ ቤት ፏብትን ብለው እያፈጠሩ ይመጣሉ። እኛም እንጠብቃችኋለን ማለት ነውና ማህዬ የኔ ትልቅ ሰው ማለት የተበተነን መሰብሰብ ትልቅነት ነው። በነገራችን ላይ እና እንግዲህ ያው እሷ ሰብሰብ አድርጋቸዋለች ይመስለኛል፣ ለሮመዳን መጨረሻ ይመስለኛል። የመጨረሻ አፍጥር ነው። እና ጓደኛሞች ሰብሰብ ብለዋል። ሙቪንም ስላየውት እጅግ በጣም ነው ደስ ያለኝ። ታውቃላችሁ ሙቪ እና ሀይኒ ቪዲዮ ሲሰሩ እንዴት እንደምንወዳችሁ የነበረ ብቻ በአንድ ላይ እና ሀሰን እነ ሙቪ እነ ብሩኪ ሀይሚ ሆኖ በአንድ ላይ ቪዲዮ ስሰሩ በጉጉት ልክ ሀይሚና ብርኬ እንደምንጠብቃቸው አልስንጠብቃቸው የነበረ ድሮ ድሮ አሁን ነገሩ ሳይቀየር ማለት ነውና፣ እና ብዙ ጊዜ ጠፍተው ነበረ፣ ግን አሁን ባንድ ላይ መጥተዋል። ጓደኛሞችን ሰብሰባ አድርጋልናለች ማሂዬ፣ እናመሰግናለን። ያው ማሂ በጣም ምርጥ ሰውነች። በተለይ ሀይሚ ደግሞ ጥሩ ጓደኛ ትመስለኛለች። እኔ በእርግጥ ቪዲዮ ላይ ብዙ እየሰሩ አይደለም፣ ብዙ እየመጡ አይደለም ግን ደግሞ ውስጥ ጓደኝነታቸው የጠበቀ ይመስለኛል። እና ታማሳለ ራሱ ስትንከባከባት ነበረ። ብቻ ስለ ሀይሚ እያንዳንዱን ጥሩ ልጅ ትመስለኛለች። ከዚህ በፊትም ራሱ ሀይሚን ሰው እያስፈራራት እያለ ማለት ነው ወጥታ ቪዲዮ የሰራች እሷ ነበረች። ሀይሚን ነካችሁ ማለት እኔ እነካችሁ ማለት ነው እኔ እህቷ እያለው እያለች ነበርና በጣም ጥሩ ጓደኛ ነች። ዋፈ ሀይሚ ጠፋች፣ ሀይሚ ጠፋች ለተባለው ደግሞ ያው እንግዲህ ከሸበላው ጎን ዱቅ ብላላችኋለች። መታለች ሀረቦችን መስላ ማለት ነው። እና ትናንትና ደለቀቀችው ሙዚቃ፣ በነገራችን ላይ ጦርነት ነበር ከታች ላይ፣ ሀይሚ ጦርነት ከፍታ ነበረ። ምክንያቱም እየሰደቧት ማለት ነው። ስለ ሙዚቃው ይናገሯታል። አሁን የማበዛሹ፣ አሁን ማጠበሽ የማይሏት ነገር አልነበረም። እና በቃ ከአቅሟ በላይ ሲሆን ኮሜንት መመለስ ጀመረች እና ምን ለማለት ነው እንኳን ልጠፋ፣ እሷ ትናንት ጦርነት ነው የዋለችው። ውላችኋለሁ ኝና አንዳንዴ የምር ሃይሚና ብሩኬ ሲጣሉ እኛ ነገሮችን ባናጠማዘዝ ወይም ደግሞ እኛ ዕላፊ ነገር ባንናገር መልካም ነው። ለምን አትኑኝም? ሃይሚና ብሩኬ የፈለገ ነገር ሊጣሉ ይችላሉ፣ ሊደባለቁ ይችላሉ፣ ግን መጨረሻ ከአንድ ላይ ናቸው። እግዚአብሔር ማነቀሎ የሚቀረው ተናጋሪው ሰው ነው፣ በማያገባን የምንናገረው። ከቻልን መልካም ነገር እንናገር፣ መልካም ነገር ካልቻልን ደግሞ ዝምታ ወርቅ ነው። ዝም ማለትን ማንን ወሰደብን? እና ሙዚቃውን ለማን የለቀቅሽው? አሁንማ እንደዚህ ሆንሽ፣ ለማንም ትልቀቅ። ይሄ እኮ የራሷ ፔጅ ነው እንዴ! ብሩኬ ቢለቅ የራሱ ፔጅ ነው። እና ጥሩ አይደለም፣ ያልሆነ ላፊ ነገር ባንናገራቸው። እነዚህ ልጆች በልጅነት አእምሯቸው፣ አጨናንቀን አጨናንቀን በሽታ ላይ ባንጠላቸው። አሁንማ እየፈራሁኝ ነው። አሁን እኮ ለምንም ነገር ምንም ነገር ሲያደርጉ ሃይሚና ብሩኬ በቃ በመሳቀቅ ነው መራመዳቸውን ራሱን ያላቅም እየተጠራጠርኩ ነው። በመሳቀቅ ነው የሚራመዱት ብዬ ነው የማስበው እና ለሁሉም ነገር አቃቂ አቃቂ እያወጣንላችሁ እኮ በቃ አሳቀቅ ናቸው። እግዚአብሔርም